ሰላም ጤና ይስጥልኝ። እንደምናመሻችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አሚኮ የሰዓቱን ዜናዎች ይዘን ቀርበናል። ምናስቀድመው አርዕስተ ዜናውን ይሆናል። በአማራ ክልል የትጥቅ ትግል የሚያደርጉ አካላት ጥያቄያቸውን በሰላማዊ መንገድ በማቅረብ ሰላም እንዲመጣ የበኩላቸውን ሚና እንዲወጡ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። በጸጥታ ችግር ምክንያት የተጎዳውን የትምህርት ዘርፍ ለማነቃቃት እየሰራ መሆኑን የምዕራብ ጎጃም ዞን ትምህርት መምሪያ አስታወቀ። ዜናዎቹን ወደ እናንተ በማቅረብ እኔ የተሾማ አበበ በምልክት ቋንቋው ደግሞ ፍቅር ተዘገየ አብረናችሁ ቆይታ እናደርጋለን ከእኛ ጋር በአማራ ክልል የትጥቅ ትግል የሚያደርጉ አካላት ጥያቄያቸውን በሰላማዊ መንገድ በማቅረብ ሰላም እንዲመጣ የበኩላቸውን ሚና እንዲወጡ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። የጋራ ምክር ቤቱ የአማራ ሕዝብ የዘመናት ጥያቄዎች በሀገራዊ ምክክሩ ለውይይት ቀርበው ምላሽ እንዲያገኙ የበኩሉን ሚና እየተወጣ መሆኑን በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት የባለፉት ጊዜያትን የስራ አፈጻጸም በመገምገም አዲስ የስራ አስፈጻሚ ምርጫ አካሂደዋል። የጋራ ምክር ቤቱ ጠቅላላ ጉባኤውን ካካሄደ በኋላም መግለጫ ሰጥቷል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤትን በድጋሚ በሰብሳቢነት እንዲመሩ የተመረጡት አቶ ተስፋውን አለምነህ የአማራ ሕዝብ የዘመናት ጥያቄዎች በሀገራዊ ምክክሩ በአጀንዳነት ቀርበው ምላሽ እንዲያገኙ የፖለቲካ ፓርቲዎች የጋራ ምክር ቤት ከፍተኛ ጥረት ማድረጉን ተናግረዋል። በአማራ ክልል ውስጥ ለዘመናት ሲንከባለሉ የነበሩ ጥያቄዎችን ፍጹም ሰላማዊ በሆነ መንገድ በኢትዮጵያ ማዕቀፍ ለመፍታት የሚያስችል የአጀንዳ ማሰባሰብ ሂደቶች ሲካሄዱ ቆይተዋል። የአጀንዳ ማሰባሰብ ሂደቶች ሁሉንም ያካተተ ፍትሐዊ የሚባል ተስፋ የሚጥል በመሆኑ የፖለቲካ ፓርቲዎችም ስንሳተፍ ነበር። በተሳትፎችንም ለግጭት ምክንያት የሆኑ ችግሮችን ነቅሰን አወጠን በሀገር አቀፍ የምክክር ኮሚሽኑ እንድንወያይባቸው እንድንመክርባቸው እንድንደራደርባቸው የሚያስችል ማዕቀፍ ውስጥ አስገብትናቸዋል ማለት ነው። በሀገራችን የፖለቲካ ባህል ፓርቲዎች አጀንዳዎቻቸውን ቁጭ ብለው የሚመክሩበትና ና ስለ ሀገራቸው የሚወያዩበት እድል አልነበረም ያሉት አቶ ተስፋውን የምክክር ኮሚሽኑ ይህንን እድል የፈጠረ ነውም ብለዋል። በክልሉ የትጥቅ ትግል የሚያደርጉ አካላትም አሉን የሚሉትን ጥያቄ ወደ ውይይት በማምጣት አለመግባባቶችን በውይይትና ድርድር እንዲፈቱ የፖለቲካ ፓርቲዎች ጋራ ምክር ቤቱ ጥሪ ያቀርባል ነው እንደ አለመታደል ሆኖ በኢትዮጵያ ታሪክ ውስጥ የፖለቲካ ፓርቲዎች አጀንዳቸውን ቁጭ ብለው በሰላማዊ መንገድ የሚመካከሩበት እድል አልነበረም። ያንን እድል ነው የፈጠረው። ሰላም አስፈላጊ መሆኑን ተረድተው ዛሬም፣ ነገም፣ ከነገ ወዲያም ለሰላም የሚረፍድ ጊዜ የለም። ልዩነቶቻቸውን፣ የፖለቲካ አጀንዳዎቻቸውን አሁንም ቢሆን ወደ ጠረጴዚያ እንዲያመጡና የክልሉን ሕዝብ የሚፈልገውን ሰላም የሚፈልገውን ማህበራዊ እረፍት ማግኘት እንዳለበት ሁላችንም የፖለቲካ ፓርቲዎች በጋራ ተስማምተናል። ጥሪያችንን ደግመን እናስተላልፋለን። ኑ ለሰላም ጊዜው አልረፈደም፣ ኑ በሰላም ተወያዩ። የጋራ ምክር ቤቱን በምክትል ሰብሳቢነት እንዲመሩ የተመረጡት ዶክተር መስፍን አበጀም የዲሞክራሲ ልምምድ ባህል ሆኖ የሚጸናው ጠንካራ የዲሞክራሲ ተቋማት ሲኖሩ ነው ብለዋል። የፖለቲካ ፓርቲዎች የጋራ ምክር ቤትም ዲሞክራሲን የምንለማመድበትና ተቋም የምንገነባበት አንዱ መንገድ መሆኑን ገልጸዋል። የዲሞክራሲ ልምምድ ባህል ሆኖ የሚጸናው ጠንካራ የሆኑ የዲሞክራሲ ተቋማት መኖር ሲችሉ ነው። ከዴሞክራሲ ተቋማት መካከል ደግሞ የተፎካካሪ ፓርቲዎች የጋራ ምክር ቤት የዲሞክራሲ ልምምድ የምናደርግበት ዲሞክራሲን ባህል ለማድረግ እንደ መንግስትም እንደ ሀገርም የምናደርገውን ጥረት የምናሳካበት አንዱ ትልቅ ተቋም ነው። ባለፉት ጊዜያት በክልላችን ያጋጠመውን የሰላም ችግር ለመቅረፍ በተካሄዱ የምክክር ሂደቶች ላይ በተካሄዱ የውይይት ሂደቶች ላይ ሁሉም የጋራ ምክር ቤቱ አባል የሆኑ ፓርቲዎች ለሰላም አጀንዳ ራሳቸውን ፈቃደኛ ሆነው ጥሪ በማስተላለፍ ሂደት ላይ አሁን ለደረስንበት የተረጋጋና አንጻራዊ ሰላም ክልሉ ለደረሰበት አንጻራዊ ሰላም የራሱን አበርክቶ እንዳበረከተ በጋራ ምክር ቤቱ የጋራ ውይይት አድርገናል። የጋራ ምክር ቤቱን በጸሐፊነት እንዲመሩ የተመረጡት ወይዘሮ መቤት ከበደ በበኩላቸው ናቸው የፖለቲካ ፓርቲዎች የጋራ ምክር ቤት ከተመሰረተ ጊዜ ጀምሮ የዳበረ የፖለቲካ ምህዳር እንዲኖር ሰፊ ስራ መሰራቱን ተናግረዋል። ሰላማዊ የትግል አካሄድ ባህል እንዲሆን ባለፉት አመታት በልዩ ትኩረት ተሰርቷል ያሉት ወይዘሮ መቤት በቀጣይ ሚንን አጠናክረን እንቀጥላለን ብለዋል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤታችን በተለይ የሰለጠነ የፖለቲካ ምህዳርን በማስፋት ረገድ ከፍተኛ አስተዋጽኦ አበርክቷል። ከዛ ባሻገር የሰላም ትግልን ፕሮሞት በማድረግ በኩል የጋራ ምክር ቤታችንም ከፍተኛ አስተዋጽኦ አበርክቷል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ጠቅላላ ጉባኤውን ካደረገ በኋላም አቶ ተስፋውን አለምነን ከአማራ ዲሞክራሲያዊ ሀይል ንቅናቄ አዲያን ሰብሳቢ፣ ዶክተር መስፍን አበጅን ከአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ሰብሳቢ፣ ወይዘሮ መቤት ከበደን ከአብን ጸሐፊ፣ አቶ ሀይለ ማርያም ብርሃኑን ከኢዜማ ስራ አስፈጻሚ አባል፣ እንዲሁም አቶ ጌታነህ መንገሻን ከኢህአፓ ስራ አስፈጻሚ አባል በማድረግ መርጧል። ህብረተሰቡ በከተማ የሚገነቡ የኮሪደርና ሌሎች መሰረተ ልማቶችን በአግባቡ መጠቀም እንዳለበት የደብረ ማርቆስ ከተማ አስተዳደር ምክር ቤት አሳሰበ። ምክር ቤቱ የ2017 ዓ ም ሶስተኛ መደበኛ ጉባኤ በማካሄድ ሁለት ደንቦችን መርምሮ አጽድቋል። የኒና አለሙ ተጨማሪ አለው። የደብረ ማርቆስ ከተማ አስተዳደር ምክር ቤት ባካሄደው የበጀት ዓመቱ ሶስተኛ መደበኛ ጉባኤ የመንቆረር ኮንስትራክሽን ድርጅት መልሶ መደራጀትና በከተማ የሚገነቡ የመሰረተ ልማቶች አጠቃቀምን በተመለከተ ምክክር አድርጓል። የመንቆረር ኮንስትራክሽን ድርጅት በግንባታው ዘርፍ እያበረከተ ያለውን አስተዋጽኦ በመገንዘብ በአዲስ መልሶ መደራጀት ላይ ምክር ቤቱ መክሯል። ድርጅቱ የሰው ሀብት አደረጃጀትና ቅርንጫፍ ተቋማትን ማስፋፋት አድርጓል። ተቋሙ በአዲስ አበባና በባህር ዳር ተጨማሪ ቅርንጫፎችን በመክፈት ሀገር አቀፍና በውጭ ያለውን የግንባታ ተወዳዳሪነት ለማሳደግ በደንብ ቁጥር ሁለት ሁለት ሺህ አስራ ሰባት እንዲጸድቅ ለምክር ቤቱ አባላት ቀርቧል። በተጨማሪም የከተማ አስተዳደሩ ምክር ቤት በከተማ የሚገነቡ የኮሪደርና ሌሎች መሰረተ ልማቶችን በተመለከተ ውይይት አድርጎባቸዋል። የምክር ቤት አባላት ደንቦችን በተመለከተም አስተያየት ሰጥተዋል። ከመንገድም ከህንፃ ስራው በተጨማሪም በሌሎችም ተግባሮች እንዲሰማራ ፍላጎት ነበረ። ከዚህ ቀደምና የተጀማመሩ ነገሮች አሉ። እኒህን እየጨመሩ የህብረተሰቡንም የከተማውንም ችግር ከመፍታት አኳያ እኔ ጥሩ ነው ብዬ አስባለሁና ቅርንጫፍ ጽህፈት ቤት መቋቋሙ አግባብነት ያለው ነው። በተለይ አዲስ አበባ ላይ ሆኖ ገበያ እያፈላለገ ራሱን እያስተዋወቀ እንዲሰራ ከማድረግ አኳያ በትኩረት የተቀመጠው ነገር በጣም ጥሩ ነው ብዬ አስባለሁ። ባህር ዳር ላይም ፎካል መቀመጡ ጥሩ ነው የሚል አስተያየት አለኝ። ኮሪደር ልማቱ በጣም የሚያስደስትና ህብረተሰቡን ጤና የሚጠብቅ ነው በእውነት ሌላ ደግሞ በከተማው አካባቢ ሽንት ቤቶች ቢሰሩ ደንቡ በቃ ወቅታዊና አስፈላጊ ነው ብዬ ነው የማስበው ብዙ ሲቀጣ ሰው ይፈራና ይፈጽመዋል ተብሎ ይታሰባል ነገር ግን አንዳንዴ ስህተትም በስህተትም የሚፈጸሙ ነገሮች ስላሉ ትንሽ የቅጣት መጠኑ በስቷል ብዬ አስባለሁ። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመዋለ አለ የመንቆረር ኮንስትራክሽን ድርጅት እንደገና መደራጀቱ ዓለም አቀፍ ተወዳዳሪ እና ብቁ የግንባታ ተቋምን ለመፍጠር ታሳቢ የተደረገ ስለመሆኑ ገልጸዋል። እሳቢውም በደብረ ማርቆስ ብቻ የደብረ ማርቆስን ልማት እንዲያለማ ብቻ ሆኖ የሚቀር ስላልሆነ ዓለም አቀፍ ተወዳዳሪ መሆን ስላለበት በዚህ ማዕቀፍ ውስጥ መስተካከል ስላለበት በሚል እንደሆነ መታየት መቻል አለበት። ተቋሙ እያስመዘገባቸው ያሉትን ስራዎች በራሳቸው የፈጠሩትን እንዴት ማኔጅ እናድርግ የሚል አሰራርና የሰው ኃይልም ጭምር ስለሚያስፈልግ ይህንን ሊሰራ የሚችልበትን እሳቤ አውጥቶ አውርዶ መስተካከል ስላለበት ነው። በከተማዋ የሚገነቡ የመሰረተ ልማቶችና የኮሪደር ልማት ተግባራት ለህብረተሰቡ ተገቢውን አገልግሎት እንዲሰጡም ከተማዋንም ውብና ጽዱ ለማድረግ የሚያስችል ደንብ አስፈላጊ ስለመሆኑ ጠቅሰዋል። ይሄ ኢኒሽቲቭ ትልቁ ዓላማው ጽዱና ማራኪ ለነዋሪዎቿ ምቹ ከተማን መፍጠር ነው። የኮሪደር ልማታችንን አቅማችንን ያገናዘበ ነው። ቅጣቱን በዚያ ልክ ነው ቅጣቱ ደግሞ ዓላማው ሰውን መቅጣት አይደለም የሚለው ግን መወሰድ መቻል አለ እዚያ የሰፈሩት የማናውቃቸው ከሰማይ የወረዱ ሰዎች ስለሆኑ አይደለም የኛው ቤተሰቦች ናቸው ለእነሱ ምቹ ሁኔታ መፍጠር መቻል አለብን ስርዓት ግን ማክበር መቻል አለባቸው ከተማው መልማት መቻል አለበት የደብረ ማርቆስ ከተማ አስተዳደር ምክር ቤት ዋና አፈጉባኤ የተከበረ መርከቤሻነ መሰረተ ልማቶች ላይ ጉዳት የሚያደርስና ከህግ ከተፈቀደለት ውጭ ለመጠቀም የሚፈልግ አካል በወጣ ደንብ የሚጠየቅ ይሆናል ብለዋል በርካታ ሸዶች በኮሪደር መንገዶች ላይ አንዣቦ ይታያሉ። አንዳንዶቹ የተነሱም አሉ። አንዳንዶቹ ለተቋሙ ጥቆማውን ሰጠናል። ይህንን እያስተካከልን መብራት አለብን። ሰው ማህበረሰቡ እየተሳቀቀ በእግረኛ መንገድ ላይ መሄድ የለበትም። ጥሩ ነገሮች እንዳሉ ማህበረሰቡ ይመሰክራል። ይሄን ለማስቀጠል ይህንን ደንብ አውጥተናል። ይሄ ደንብ ተግባራዊ የሚሆነው የእያንዳንዱ ያገባኛል ስሜት ሲኖር ነው። ምክር ቤቱም ሁለቱን ደንቦች መርምሮ በሙሉ ድምፅ አጽድቋቸዋል በጸጥታ ችግር ምክንያት የተጎዳውን የትምህርት ዘርፍ ለማነቃቃት እየሰራ መሆኑን የምዕራብ ጎጃም ዞን ትምህርት መምሪያ አስታወቀ መምሪያው የዘጠኝ ወራት እቅድ አፈጻጽሙን ከትምህርት ባለድርሻ አካላት ጋር በፍኖተ ሰላም ከተማ ገምግመዋል ንጉሥ ስንታየው ተጨማሪ አለው የምዕራብ ጎጃም ዞን ትምህርት መምሪያ የዘጠኝ ወራት የእቅድ አፈጻጸሙን ከትምህርት ባለድርሻ አካላት ጋር በፍኖተ ሰላም ከተማ ገምግመዋል። በዞኑ ትምህርት ገበታ ላይ መገኘት ከነበረባቸው ከ396 ሺህ በላይ ተማሪዎች ውስጥ 27873 ተማሪዎች ብቻ በመማር ማስተማር ላይ መሆናቸውን የመምሪያው ምክትል ኃላፊ አቶ መኩሪያው ገረመው በዚህ ወቅት ተናግረዋል። የመማር ማስተማር ስራውን በውጤታማነት ለማጠናቀቅና የባከናውን የትምህርት ክፍለ ጊዜ በማካካስ የተማሪዎችን ውጤት ለማሻሻል እየተሰራ ነውም ብለዋል። ተመዝግቦም እየተማረ ያለው 75 ፐርሰንት የሚሆነው ተማሪም ውጤታማ ሆኖ በተማሪ ምዝገባ ያጣነውን ውጤት ቢያንስ በስድስተኛ በክልል አቀፍ ፈተናዎች በስድስተኛ ክፍል፣ በስምንተኛ ክፍል እና በሀገር አቀፍ ፈተና በ12ተኛ ክፍል የተሻለ ውጤት ለማምጣት የተሻለ ስራ እየሰራን ነው። በተለያዩ ዙሮች 11472 ተማሪዎችን በመመዝገብ የመማር ማስተማር ስራውን እያከናወኑ መሆኑን የተናገሩት ደግሞ የፍኖተ ሰላም ከተማ አስተዳደር ትምህርት ጽህፈት ቤት ኃላፊ አቶ ደረጀ ታደሰ ናቸው። መምህራን ከመደበኛ ስራቸው በተጨማሪ እሁድና ቅዳሜ የቲቶሪያል ድጋፍ እንዲያደርጉ፣ ሌላው እንግዲህ እንደ ሀገር ተወዳዳሪ ስለሆነ በተለይ ስድስተኛ፣ ስምንተኛ እና 12ኛ ክፍል ላይ ልዩ ትኩረት ሰጠናል። በተለይ በእነዚህ የክፍል ደረጃዎች አንድ ዙር የቀለም ትምህርት ውድድር አካሄደናል። የቀለም ትምህርት ውድድር አካሄደን የተሻሉ ተማሪዎች እንሸልመናል። በወረዳው 52340 ተማሪዎች መመዝገብ ቢኖርባቸውም፣ አንጻራዊ ሰላም ባለባቸው አካባቢዎች 4296 ተማሪዎችን መዝግበው በማስተማር ላይ መሆናቸውን የገለጹት ደግሞ የጃቢ ጠህናን ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ይልቃል አበበው ናቸው። ከገጠራማ አካባቢዎች የሚመጡ ተማሪዎች በጸጥታ ችግሩ ምክንያት ትምህርታቸውን መከታተል አለመቻላቸውንም አቶ ይልቃል ተናግረዋል። ከእጅጋም ማንኩሳም ያሉ ተማሪዎች ተመላልሶ የሚማሩ ተማሪዎች ናቸው፣ በተለይ በሁለተኛ ደረጃ ላይ ያሉ ተማሪዎች። ከዛ አኳያ እዛ አካባቢ ያለው ጸጥታ ብዙም የጠራ ባለመሆኑ ተማሪዎቻችን ወደ ትምህርት ቤት መጠው የመማር እድሉ በርካታ እንቅፋቶች እየገጠማቸው ያለበት ሁኔታ አለ። በየትምህርት ቤቶች ሰዎችን በማቋቋም ልጆች ትምህርታቸውን እንዲማሩ ትግልና ትምህርት የተለየ መሆን መቻል አለበት በሚል የሽምግልና ስራም እየሰሩ ያሉ እንትኖች አሉ። በክልሉ የተከሰተው የፀጥታ ችግር ከፍተኛ ጉዳት ካስከተለባቸው ዘርፎች መካከል የትምህርት ዘርፎ አንዱ መሆኑ የምዕራብ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አባይ አለሙ ተናግረዋል። በመሆኑም የተጀመረውን የመማር ማስተማር ስራ በውጤታማነት ለማጠናቀቅ ሁሉም አካል በባለቤትነት ስሜት ሊሰራ ይገባል ብለዋል። የትምህርት ጉዳይ ደግሞ በፖለቲካ ልዩነቶቻችን መቆም የለብንም ብለን እንድናስብ የምንገደድ የመንግስት አካላት ስለሆን የጸጥታው ችግር የትምህርት ተቋማት ላይ ታርጌት እንዳያደርግ አድርገን እዚህ ቤት ያለን ሰዎች ባለቤት ሆነን የተጀመረውን የመማር ማስተማር ስራ እንዴት ውጤታማ በሆነ መንገድ እናስቀጥል፣ ከእያንዳንዳችን ምን ይጠበቃል፣ ምን አሳይመንት እንውሰድ የሚለውን ምንመክርበት በትምህርት መቋረጥ ምክንያት የሚደርሰውን ስብራት በመረዳት የመማር ማስተማር ስራው ከፖለቲካ ወገንተኝነት ነፃ ሆኖ እንዲቀጥል ሁሉም አካል ርብርብ እንዲያደርግ ጥሪ ቀርበዋል። ሕዝብ መከላከል በሚችላቸው በሽታዎች እንዳይጠቃ ጠንካራ የተግባቦት ስራ እንደሚያስፈልግ የአማራ ክልል ጤና ቢሮ ገለጸ። ቢሮው ከመገናኛ ብዙሀንና ከሕዝብ ግንኙነት ባለሙያዎች ጋር በጤናው ዘርፍ እየተሰሩ ባሉ ስራዎች ዙሪያ ምክክር አካሂደዋል። አማረ ሊቁ የአማራ ክልል ጤና ቢሮ ባለፉት ዘጠኝ ወራት የሰራቸውን ስራዎች አስመልክቶ ለሚዲያና ለህዝብ ግንኙነት ባለሙያዎች የግንዛቤ ማስጨበጫ መድረክ አካሂዷል። የክልሉ ጤና ቢሮ ምክትል ኃላፊ አቶ መልካሙ ጌትነት ቢሮው በጸጥታ ችግርም ውስጥ ሆኖ የጤና ተቋማትን ተደራሽ ለማድረግ ብዙ ስራዎችን ሰርቷል፣ በጤናው ዘርፍ እየተሰሩ ያሉ ስራዎች ውጤታማ እንዲሆኑ ደግሞ የሚዲያ ባለሙያዎች አበርክቷቸው የጎላ ነበር ብለዋል። ቆመው የነበሩ ህንፃዎች እስከ ሰኔ ሰላሳና እስከሚቀጥለው 2018 የመጀመሪያው ሮቫ ዓመት ላይ እንዲጠናቀቁ እጅግ አስደማሚ ስራዎችን እየሰራን ነው። የህክምና መሳሪያዎችን እንደ ኬሚስትሪ ማሽን፣ ሄማቶሎጂ አናላይዘር፣ አልትራሳውንድ፣ ዲጂታል ኤክስሬ እጅግ በጣም በከፍተኛ ሁኔታ እያስገባናዋን። ሁሉም ሆስፒታሎች ከሞላ ጎደል ዋና ዋና የሚባሉ መሳሪያዎችን አስገብተንላቸዋል። ቢሮው የህብረተሰቡን ጤና ለመጠበቅና ጤና ተቋማትን በቁሳቁስ ለማሟላት ሰፊ ስራ እየሰራ መሆኑንም ተናግረዋል። የጤና ተቋማት ጤናው የተጠበቀ አምራች ዜጋ ለመፍጠር በሚሰሩት ስራም ሚዲያዎች አጋርነታቸውን አጠናክረው እንዲቀጥሉ ምክትል ቢሮ ኃላፊው አሳስበዋል። ጉዳት በደረሰባቸውና ጉዳትን በማልደረሰባቸው በሚያስፈልጋቸው ኢኩዊቲውን በጠበቀ መልኩ በርካታ ተሽከርካሪዎችን አስገብተናል። ወደ ሰባ ሰማንያ አካባቢ የሚሆኑ ተሽከርካሪዎችን በክልላችን አስገብተን አሰራጅተናል። 84 85 አካባቢ የሚሆኑ አምቡላንሶችን አስገብተን እኩል የሆነ ዲስትሪቢሽን ሰጥተናል። የዲጂታል ሲስተሙንም ወረቀት አልባ ለማድረግ ጥረት እያደረግን ነው። መልካም ጅምሮች ናቸው ያሉት እነኚህን ስራዎች በዚህ ፎረም ተረድታችሁ ሪፖርቱም ቀርቦላችሁ በአግባቡ ለህዝብ ኮሚኒኬት እንድናደርግና ተቋሙን ከማህበረሰቡ ጋር እንድታገናኙት ነው አንዱ ትልቁ አደራ የምንሰጣችሁ ማለት ነው። በውይይቱ ላይ የተሳተፉ የሚዲያና የህዝብ ግንኙነት ባለሙያዎችም ከጤና ቢሮ ጋር በቅርበት እየሰሩ መሆናቸውን ጠቁመው በቀጣይም የማህበረሰቡ ጤና እንዲሻሻልና አምራችና ንቁ ዜጋ እንዲፈጠር የግንዛቤ ፈጠራ ስራዎችን አጠናክረው እንደሚሰሩ ተናግረዋል። ባለፉት ዘመናት የክትባት ሂደት ላይ የተዛቡ እንትኖች አሉ። ያንን ማረም አለብን። ክትባት ለምሳሌ የልጅነት ልምሻ ክትባት አለ። ሌሎቹ የሚመጡ ክትባቶችን ህብረተሰቡና የእነዚያ ምልክቶችን በማሳወቅ ህብረተሰቡ የክትባት ተጠቃሚ እንዲሆን ራሱን ከተለያዩ በሽታዎች ዘመን ካመጣቸው በሽታዎች እንዲታደግ የሚያስችል ስራ መስራት አለብን። ብለን የጋራ መግባባት ላይ ይደርሰናል። እንደ ተቋም እኛና ጤና ተቋም በጣም በቅንጅት ነው የሚሰራ። የእናቶችን ሞት ከመከላከል አንጻር አጠቃላይ ጤነኛና አምራሽ ዜጋ እንዲወለድ ከቅድመ ወሊድ ጀምሮ ከውልደት በኋላም ያሉ ጊዜያቶቹ በሙሉ የጤና እንክብካቤ እንዲኖር በእናት ላይ፣ በህጻናት ላይ በቅርበት እንሰራለን። በክትባቶችም በሌሎች በሌሎችም ላይም በቅርበት እንሰራለን ማለት ነው። ተቀናጅተን ህብረተሰቡ የጤና መድን ተጠቃሚ እንዲሆን፣ እናቶች በጤና ተቋማት እንዲወልዱ፣ የማህፀን በር ካንሰር ቅድመ ምርመራ እንዲያደርጉ፣ የአካባቢና የግል ንጽህናን እንዲጠብቁ፣ እንዲሁም የአመጋገብ ስርዓታችን እንዲሻሻል ሚዲያዎችና የህዝብ ግንኙነት ባለሙያዎች የግንዛቤ ፈጠራ ስራዎችን በስፋት መስራት እንደሚጠበቅባቸውም በመድረኩ ተመላክቷል። የተፈጥሮ ማዳበሪያ መጠቀማቸው ምርታማነትን በዘላቂነት እየጨመረላቸው መሆኑን የዚገም ወረዳ አርሶ አደሮች ተናገሩ። የብሔረሰብ አስተዳደሩ ግብርና መምሪያ በበኩሉ በምርት ዘመኑ 5.1 ሚሊዮን ሜትር ኪዩብ በላይ ኮምፖስት የማዘጋጀት ሥራ እየተሰራ መሆኑን ገልጸዋል። ለሰለሞን ስንታየው ዘገባ አዲሱ ተስፋዬ በዘላቂነት ምርታማነትን ለመጨመር ከሰው ሰራሽ አፈር ማዳበሪያ በተጨማሪም የተፈጥሮ ማዳበሪያ ወይም ኮምፖስት መጠቀም ወሳኝ መሆኑን የዘርፉ ባለሙያዎች ይመክራሉ። ይህንን መሰረት በማድረግም የዜገም ወረዳ አርሶ አደሮች ለዘንድሮ የመርሰብል ምርት ኮምፖስት አዘጋጅተው ማሳቸው ላይ እየጨመሩ መሆናቸውን ተናግረዋል። አበበ ጌታውን ብርሃኑ ባላለሁ። ዜጋም ወረዳ ግመር ነው ወርሰት ከበሌ ነኝ። ኮምፖስትን አዘጋጅተን መጠቀም ጀምረናል። ሌላው የከብቶችን በትም በአንድ ላይ ተሰብስበ ቆይ ተለይቶ ወደ ጋሪ መጓጓዝ ተጨምሯል። ግን ቢሆንም የለ ግባት ግን ሚሆን አይደለም። ኮምፐስትም ግባት አብሮ ሲጨመር ነው እንጂ ብቻውን ለሰብል ደብቂ ተብሎ አይታሰብም። አብዬ ሰለሞን እባላለሁ ከጭላዥ ግንባር ቅድም አርሶ አደር ነኝ። እኔ ቢያንስ አሁን እንግዲህ ቢያንስ አንድ አራት ቃዳ የሚያዘራ ኮምፖስት አዘጋጅቼ ዝግጅቴን አጠናቅቻለሁ። አርሶ አደሮች ኮምፖስት እንዲያዘጋጁና እንዲጠቀሙ የግብርና ባለሙያዎች ድጋፍ ተጠናክሮ መቀጠሉንም ነዋሪዎች ገልጸዋል። እንግዲህ ግብርና ባለሙያዎች የራሳቸውን የተሩ የደቀሙ ነው ብዙ ነገር የሰሩ ናቸው። ጥሩ ነው። በየሰፈሩ ተጉዘው የክረምት ኮምፖስት፣ የባጋ ኮምፖስት፣ በተለያየ አይነት ኮምፖስት ያስተምራሉ እኛም ሰርተን እንጠቀማለን። እየተጠቀምንም ያለንበት ሂደት አለ። በጣም ጥሩ ነው። ኮምፖስት እንግዲህ መቼም ያው ቀጣይም ቢሆን መሬትን መቀየር የሚችል በኮምፖስት እንደመሆኑ ነው። አሁን ያየ ነው ፒንሲል ግባት አስር ሺ አስራ አንድ ሺ አስራ ሁለት ሺ ብር ቢገባ ከዚያም በላይ ቢገባ ግባት ቀጣይም ቢቆም ምንድን ነው አማራጭ የሚለውን ነው። ህብረተሰቡም የተወያየ ስለሆነ እንግዲህ ኮምፖስት መጠቀምንም አማራጭ የለውም የሚል ነገር ነው ያለን። ሌላ አርሶ አደሩም እንደዚያው እንዲዘጋጅ ብዙ ከስከሳ እየተደረገ ነው። በግብርናዎች ላይ በጣም አሁን ሃምሳ ፐርሰንት ደርሷል በየቀበሌው አሁን አንዳንድ ቦታ ላይ ማህበር ላይ ላይ ስንንቀሳቀስ ኮምፖስት አዘጋጅቶ ቢያንስ አንዳንዱ ቢያንስ ሁለት ኩንታል ሶስት ኩንታል የሚሆን በዳፕ አስሯ አስቀምጠል። የዚገም ወረዳ ግብርና ጽህፈት ቤት ኃላፊ ዶክተር ዳንኤል ሞላም በወረዳ ደረጃ መደበኛና በርሚ ኮምፖስት አምስት መቶ ሺህ ሜትር ኪዩቢክ በላይ ኮምፖስት ተዘጋጅቶ አርሶ አደሮቹ ማሳቸው ላይ እየጨመሩ እንደሆነ ጠቁመዋል። እንግዲህ አሁን የኮምፖስት ዝግጅት ተዘጋጅቶ ነው የቀረመው። ተዘጋጅቶ የቆየ ኮምፖስት አለን። መደበኛ ኮምፖስት ና አዲሱ ቴክኖሎጂ በርሚ ኮምፖስት የምንለው አጠቃላ መደበኛው ኮምፖስት አምስት መቶ ሰባት ሺህ ሜትር ኩብ እንደ ወረዳ ተዘጋጅቶ ወደ ማሳ መጓጓዝ ስራ የተሰራ ነው ያለውን ሌላ በባርሚ ኮምፖስት እንደውም በአዲሱ ቴክኖሎጂ ጋር በጣም የተሻለ ሙስም ጭምር በማስፋፋት አርሶደሩ ተጠቃሚ ሆኖ ለሌላ ማጥርፎ የሚሸጡበት ሁኔታ የተፈጠረ ሁኔታ ነው ያለ በዚህ ባርሚ ኮምፖስት ነው ኮምፖስት ጋር ተይዞ ያለውን ኮምፖስት ወደ ማሳ ዋስዶ እንዲቀላቀል ለአርሶደር መልዕክት ያስታለፍ ነው ያለንበት ሁኔታ ነው ያለ። የአዊ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ አቶ አዲሱ ስማቸው የተፈጥሮ ማዳበሪያ ወይም ኮምፖስት አደሮቹ እንዲያዘጋጁ ድጋፍና ክትትል እየተደረገ መሆኑን ገልጸው በዚህ ዓመትም 51 ሚሊዮን ሜትር ኪቢክ በላይ ኮምፖስት ለማዘጋጀት ታቅዶ ስራዎች እየተሰሩ መሆኑን ገልጸዋል። ሰው ሰራሽ አፈር ማዳበሪያ ጎን ለጎን የተፈጥሮ የአፈር ማዳበሪያ ወይም ደግሞ የኮምፖስት ዝግጅትን በተመለከተ በተገቢ መንገድ ተቀናጅቶ መሄድ ያለበት ምክንያቱም ደግሞ ዘላቂ የሆነ ልማትም እና ምርትና ምርታማነትን በዘላቂነት እናስቀጥል ካለ የመደበኛ አፈር ማዳበሪያዎችን ወይም ደግሞ የተፈጥሮ ማዳበሪያ ኮምፖስት ብለን የምንጠራውን በማዘጋጀት በኩል እየሰራ ነው ያለ ነው። እንግዲህ በቅድ ደረጃ 5.188 ሚሊየን ሜትር ኪዩብ የሚሆነውን የኮምፖስት የማዘጋጀት ስራ እንሰራለን ብለን 97 ፐርሰንት የሚሆነውን ከዚህ ውስጥ የማዘጋጀት ስራ ተሰርቷል። አሁን ላይ ከ60 ፐርሰንት በላይ የሚሆነውንም ጭምር አርሶ አደራችን አውጥቶ ከማሳው ጋር የማቀላቀል ስራ እየሰራ ያለበት ሁኔታ ነው የሚገኘው። አርሶ አደሮችም ያዘጋጁትን የተፈጥሮ ማዳበሪያ ወይም ኮምፖስት በወቅቱ ማሳቸው ላይ መጨመር እንዳለባቸውም አቶ አዲሱ አሳስበዋል። የተከበራችሁ ተመልካቾች ዜናውን ከማጠቃለላችን በፊት አርስተ ዜናዎቹን በድጋሚ እናስታውሳችሁ። በአማራ ክልል የትጥቅ ትግል የሚያደርጉ አካላት ጥያቄያቸውን በሰላማዊ መንገድ በማቅረብ ሰላም እንዲመጣ የበኩላቸውን ሚና እንዲወጡ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። በጸጥታ ችግር ምክንያት የተጎዳውን የትምህርት ዘርፍ ለማነቃቃት እየሠራ መሆኑን የምዕራብ ጎጃም ዞን ትምህርት መምሪያ አስታወቀ። የሚሉት ለሰዓቱ የያዝናቸው ናቸው አርዕስተ ዜናዎች ነበሩ። ከአማራ ሚዲያ ኮርፖሬሽን አሚኮ ለሰዓቱ የያዝናቸው ዜናዎች እነኝን ይመስላሉ። ስለተከታተላችሁን እናመሰግናለን። መልካም ምሽት።